ተውላ ታሳውቃለች። በዚህ መካከል ቤተሰብ በአንድ በኩል እንደተጠፋች ልጃቸውን ስለደወለች እጅግ በጣም ተደሰቱ፣ በአንድ በኩል ደግሞ የመን ነኝ ስትላቸው በነገሩ ሁሉ ተገርመው ግራ ተጋቡ። ቤተሰቦቿ በዚህ የተደበላለቀ ስሜት ውስጥ እያሉ ከወደ የመን ልጃችሁ ሰላም ሕይወቷ አልፏል አስክሬኗም በየመን ሰንዓ ውስጥ ሆስፒታል ላይ ይገኛል ብለው መርዶ ይነገራቸዋል። ይህንን እጅግ በጣም ቅስም የሚሰብር መርዶ ከሰሙ በኋላ ቤታቸው በከባድ ሐዘን ተዋጠ። ወላጅ አባቷ መቼስ ከእርሱናትና ነገሩን ሁሉ ማመናቀቶት የልጅ አስክሬን የመን ውስጥ ይገኛል ሲባል ከአለማጣ ጀምሮ እስከ አዲስ አበባ ያለው የሚጨራረስ ወረቀት ጨርሶ የልጁን አስክሬን ለማምጣት በባህር ወደ የመን ይጓዛል። ሰላም ልጅ ህይወቱ አልፋለች ተብሎ የተነገረውን ነገር ማመን ቢያቅተውም የመን ድረስ በአካል ሄደው ግን የልጁን አስክሬን አገኘ። ይህ አይደለም ለወላድ ለሰሚው ራሱ እጅግ በጣም ልብ የሚሰብር አሳዛኝ መርዶ ነው። ወላጅ ይህንን ቅስም የሚሰብር ነገር ሲሰማ በደመነፍስ ነበር የልጅን አስክሬን አመጣለሁ ብሎ የሄደው። ነገር ግን የልጁን አስክሬን ቢያገኝም የልጁን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበት ገንዘብ ግን በእጁ ላይ የለም። በእኔ ላይ የደረሰው ነገር በእናንተ ላይ አይድረስ። እባካችሁ ኢትዮጵያውያን ወገኖች የልጅን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበትን አስርም አምስትም ሳትሉ ሳትን ሳትንቁ እባካችሁን ስለ ወላድ ስትሉ የቻላችሁትን አግዙኝ። የአስክሬን መጫኛ እባካችሁ እርዱኝ ወገኖቼ እያለ የመን ሰንዓ ሆስፒታል ውስጥ ሆኖ የደም እንባ እያለቀሰ ይገኛል። ከስክሪን ላይ በምትመለከቱት የባለቤቱ አካውንት የቻላችሁትን የአቅማችሁን እንድታግዙ ሁሉ በፈጣሪ ስም እንማጸናችኋለን። ደግሞ የሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ ሼር በማድረግ እንድትተባበሩ ሁለት ሺህ አስራ ሰባት ዓመተ ምህረት አመሰግናለሁ ጋይስ አዳምጣችሁታል። መቼስ ይሰማ ለማምጣት በባህር ልጁን አስጠፍተው ነው የወሰዱበት። አስጠፍተው ከወሰዱ በኋላ ደግሞ ልጅ ህይወቱ አለፈ ብለውም ኢትዮጵያ አስክሬን ለማምጣት በባህር የመን ሂዷል ማለት ነው። ስለዚህ ሌላ ነገር አይደለም። እኔ የምፈልገው ጋይስ ይህንን ቪዲዮ ቪዲዮ ላይ የባንክ አካውንት ስልክ ቁጥር ምናምን ስለተጻፈበት የቲክቶክ አልጎሪዝም ቫይራል እንዲወጣ አያደርገውም፣ ይይዘዋል ቪዲዮ። ስለዚህ ቢያንስ እናንተ እዚህ አሁን ሶስት መቶ ምናምን ሰው አላችሁ። ሁለተኛ ደግሞ የሚያለቅስ ኢሞጂ ምናምን አታድርጉ ፕሊዝ። ገብታችሁ አንዴ ቪዲዮውን ላይክ አድርጉት እና ከዛ ሪፖስት አድርጉት ከዛ አስር አስር ጊዜ ኮፕሊንክ አድርጉት። ሲመቻቸው ደግሞ ጊዜ ሲኖራችሁ ደግሞ ዲዩት ብትሰሩበት ያው ከፈጣሪ ታገኙታላችሁ። ቢያንስ ቪዲዮው ቫይራል ወቶ። መርዳት የምችሉ ሰዎች አይተውት እንዲያግዙት። አስክሬን የልጄን አስክሬን ጭኜ ወደ ኢትዮጵያ የምመለስበት አግዙኝ ነው እያል ያለው እንድታግዙት፣ ሁላችሁም ማጸናችሁ አለው። ከዛ በተጨማሪ ቅድም ስናወራው በነበረ ነገር አንዳንድ ወገኖች እንደዚህ አይነት ቦታ ላይ አትቀርቡም እንዴ ብር እንዴት ነው ምናምን ምናምን ትላላችሁ። እኛ ምንም ሚዲያው በእጃችን በቁጥጥራችን ስር ነው ያለው። ከፈለግን ያበደርናቸውን ሰዎች ማጋለጥ ከፈለግን እዚሁ ነበር የምናጋልጠው። ማን ከብዶን ነው ለኛ ምን ገንዘብ ይበልጥቁ ነ እንዴ? ከብዱን አይደለም። ግን ሰው ሁነ እንደ ሰው ስታስብ ህሊና አለን መቼስ፣ እኛ ህሊና አለን። የሰው ልጅ በእጁ በእጅ አጉር ሰው በእጁ አጉርሶ አብረህ በልተህ አብረህ ጠጥተህ ለክፉ አልዳርገውም። አይዘይ አንድ ሰው በሌብነት በማጭበርበር ሶሻል ሚዲያ ላይ ከወጣ በእንደዚህ አይነት ድርጊቶቹ ከዛ በኋላ ሙሉ ነገሩን ዳሜጅ እንደሚያደርገው የታወቀ ነው። እኛም ይሄንን የሚያስብ አእምሮ ስላለን ነው እንጂ እኛም ሚዲያ ማውጣት ከብዶን ምናምን ነገር አይደለም። ማውጣት ለው አለ በፀባይ አልሰማ ካለ ያው መጨረሻው ካ ሁለት ሳምንት ብሎ ወስዶ ሁለት አመት የሚሞላው ከሆነ ወራ አንድ አመት የሚሞላው ከሆነ አማራጭ ከሌለ ያው ሶሻል ሚዲያ ላይ ዘው ትወጣለህ። የታወቀ ነው። ግን አብረናቸው ይኖራል፣ አብረናቸው ይበላል፣ አብረናቸው ይጠጣል። በእጃችን ጎርተው፣ በእጃቸው ጎርተል ሲሆን ግን ይዛል፣ ያንቀሃል። ታውቃላችሁ። ይህንን እያሰብን ያለ ነው። ግን እኛ ሕሊና ያለን ሰዎች ነን። እኛ ሕሊና ስላለን ነው። ገባችሁ አደለ? ሕሊና ስላለን ነው። እነሱ ግን ሕሊና የሚባል ነገር የላቸውም። እናንተ በሞት አፋፍ ላይ ሁናችሁ፣ ሆስፒታል ውስጥ ሁናችሁ እንኳን ያበደርኩን ገንዘብ መልሴ፣ ያበደርኩን ገንዘቤን መልስ ብትሏቸው ሞት አፋፍ ላይ እንኳን ብትሆን አይመልሱም። ተረዳችሁኝ አደለ? እንደዛ ስለሆነብን ነው እና ሌላ ሰው ቢሆን ማጥፋት ንግዴ ነበር። ምን ጥያቄ የለውም። ግን ዩ ኖ የሰው ልጅ አብሮ ሲበላ አብሮ ሲጠጣ ቆይቶ እንደዚህ ሲሆን በጣም ሪሊ ትንሽ ይሰማል። ጥሩ አይደለም። እና ለማንኛውም ሁላችሁም አንድ የወጣችሁ ይሄንን ቪዲዮ መጀመሪያ ላይ ለጥቀዋለሁ። ይሄንን ቪዲዮ ነው ሁላችሁም ታችሁ ታችሁ ተሰነዝራ ሳቡ

እህታችን ሰላም ዝናቡ ትባላለች። ተወልዳ ያደገችው በራያ ላማታ ሲሆን በምስሉ ላይ እንደምትመለከቷት ገና ህጻን ልጅ ናት። ሰላም ከእለታት አንድ ቀን ምንም ሳትከፊ በሰርቶ ክፍያ ሳውዲን ወስድሻለን ብለው አጣለው ህገወጥ ደላሎች ከቤተሰቦቹ አስጠፍተው ወደ ሳውዲ ይወስዷታል። በዚህ መካከል ልጃቸው የት እንደሄደች የማያውቁ ወላጆች እጅግ በጣም ይጨነቃሉ። ከተወሰኑ ቀናት በኋላ ሰላም የመን እንደገባች ለቤተሰብ ደውላ ታሳውቃለች። በዚህ መካከል ቤተሰብ በአንድ በኩል ድንገት የጠፋች ልጃቸውን ስለደወለች እጅግ በጣም ተደሰቱ፣ በአንድ በኩል ደግሞ የመን ነኝ ስትላቸው በነገሩ ሁሉ ተገርመው ግራ ተጋቡ። ቤተሰቦቿ በዚህ የተደበላለቀ ስሜት ውስጥ እያሉ ከወደ የመን ልጃችሁ ሰላም ህይወቷ አልፏል አስክሬኗም በየመን ሰንዓ ውስጥ ሆስፒታል ላይ ይገኛል ብለው መርዶ ይነገራቸዋል። ይህንን እጅግ በጣም ቅስም የሚሰብር መርዶ ከሰሙ በኋላ ቤታቸው በከባድ ሀዘን ተዋጠ። ወላጅ አባቷ መቼስ ከእርሱናትና ነገሩን ሁሉ ማመን አቅቶት ሬሳው የመን ውስጥ ይገኛል ሲባል ከአለማጣ ጀምሮ እስከ አዲስ አበባ ያለው የሚጨራረስ ወረቀት ጨርሶ የልጁን አስክሬን ለማምጣት በባህር ወደ የመን ይጓዛል። በስልክ ተደውሎ ሰላም ልጅ ህይወቷ አልፋለች ተብሎ የተነገረውን ነገር ማመን ቢያቅተውም የመን ድረስ በአካል ሄዶ ግን የልጁን አስክሬን አገኘ። ይህ አይደለም ለወላጅ ለሰሚው ራሱ እጅግ በጣም ልብ የሚሰብር አሳዛኝ መርዶ ነው። ወላጅ ይህንን ቅስም የሚሰብር ነገር ሲሰማ በደመነፍስ ነበር የልጅን አስክሬን አመጣ አለው ብሎ ሄደው፣ ነገር ግን አሁን ላይ የልጁን አስክሬን ቢያገኝም የልጁን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበት ገንዘብ ግን በእጁ ላይ የለም። በእኔ ላይ የደረሰው ነገር በእናንተ ላይ አይድረስ። እባካችሁ ኢትዮጵያውያን ወገኖቼ የልጅን አስክሬን ከየመን ወደ ኢትዮጵያ ይዤ የምገባበትን አስርም አምስትም ሳትሉ ሳትንቁ፣ እባካችሁን ስለ ወላድ ስትሉ የቻላችሁትን አግዙኝ፣ የአስክሬን መጫኛ እባካችሁ እርግኝ ወገኖቼ እያለ የመን ሰንዓ ሆስፒታል ውስጥ ሆኖ የደም እንባ እያለቀሰ ይገኛል። ከስክሪን ላይ በምትመለከቱት የባለቤቱ አካውንት የቻላችሁትን የአቅማችሁን እንድታግዙ ሁሉ በፈጣሪ ስም እንማጸናችኋለን። አቅማችሁን በገንዘብ እንድታግዙ በገንዘብ የመርዳት አቅም የሌላችሁ ደግሞ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ ሼር በማድረግ እንድትተባበሩ በትህትና እንጠይቃለን ጠይቃለን። ሚያዚያ ስምንት ሁለት ሺ አስራ ሰባት ዓመተ ምህረት አመሰግናለሁ። ቪዲዮ ይሄ ነው ጋይስ ሰማችሁታል። ይሄ ነው ቪዲዮ ስ አዳዲስ እየገባችሁ ስለሆነ ነው። ይገባኛል። አዳዲስ ሰዎች ስትመጡ መሀል ላይ ስለሚጀምር ቪዲዮ ምናም ለዛ መሰለኝ አልገባችሁና ያልገባችሁ ሰዎች ካላችሁ ምናልባት ልደግመው ይችላለሁ፣ ችግር የለውም፣ እኔ አይደክመኝም። ግን አሁን ትወጡና ከዚህ ከላይቭ መጀመሪያ ላይ ታገኙታላችሁ። ቲክቶክ የስር ስትገቡ መጀመሪያ ላይ መጀመሪያ ላይ ያለው ቪዲዮ ማለት ነው። መጀመሪያ ላይ ያለው ቪዲዮ ይሄኛውን ይሄኛውን ቪዲዮ ማለት ነው። ይሄኛውን ቪዲዮ ገብታችሁ አንዴ ላይክ አድርጉት፣ ከዛ ሬፖስት አድርጉት፣ ከዛ ደግሞ አስር ጊዜ ኮፕሊንክ አድርጉት፣ ከዛ ሲመቻችሁ ደግሞ ዲዩ ትስሩበት ተረዳችሁኝ? አሁን አንዴ አሁን እዚህ ጋር ሁለት መቶ ምናም ሰው አላችሁ። ሁለት መቶ ምናም ሰው ገብታችሁ እንደዛ ብታደርጉት የእውነቴ ነው የምላችሁ። ይሄ ማለት አይደል ነው ይሄንን ነገር ሰምቶ ማያዝን ቅስሙ የማይሰበር ውስጡም የማይነካ ሰው ይኖራል ብዬ አላስብን በጭራሽ። ስለዚህ ያው ፕሊስ ገብታችሁ ሌሎች ሰዎች እንዲያግዙት፣ ሌሎች ሰዎች እንዲረዱት እንትን ብታደርጉት ምክንያቱ ደግሞ እንዳልኳችሁ ቪዲዮ ላይ ቁጥር ስለተጻፈበት ቲክቶክ ቁጥር ሲጻፈበት ምናምን ያዝ ያደርገዋል። ቪዲዮ ቶሎ የመውጣት አቅሙ እንትን አይደለም እንጂ ማንኛውም ቀልድ አዘል የሆኑ ነገሮች ቪዲዮዎች ስንለቅ በአንድ ሰዓት ውስጥ መመቶ ሺዎች ይታያል። ለዛ ነው። ቁም ነገር ላይ ሲሆን ግን ቢያንስ መተባበር መቻል አለብን። ለምን ከዚህ በፊት እናንተ የተባበራችኋቸው። በነገራችን ላይ፣ በዚሁ አጋጣሚ እንኳን ደስ አላችሁ። እንደዚህ ላይቭ ላይ ገብተን ቪዲዮውን ይዞት ቲክቶክ ቪዲዮውን ሊያወጣ አልቻለም እና እነዚህ ላይፍ ላይ ገብቼ እች ልጅ ታስታውሳላችሁ። የእናንተ ሼር ማድረግ ምናልባት የዚች ወጣት ህይወት ሊታደግ ይችላል። ወጣት ትግስት ትጋቡ ትባላለች በዚህ ሰዓት በደረሰባት የልበመም እች ልጅ። የዚች ልጅ ቪዲዮ በጣም ነው የታየው። በጣም ብዙ ሰው ነው ሼር ያደረገው። 66 ሺህ ሰዎች ሼር አድርጎታል ምናምን በጣም ታይቷል። ልክ እንደዚህ ላይቭ ላይ ገብቼ ነበር። በሰዓቱ እንትን ያልኩት ቪዲዮን ቲክቶክ ቪዲዮን ያዝ ሲያደርገው ማለት ነው። እናንተ አሁን ሼር ብታደርጉ፣ ላይክ ብታደርጉት፣ ሪፖስት ብታደርጉት፣ ዲዩት ብትሰሩለት ሞር የመታየት እድሉ ከፍ ይላል እና ይቺ ልጅ ደግሞ ቤተሰቦቿ አናግረውኝ ነበር። አይ ቲንክ ገንዘቡም የተሟላላት ይመስለኛል። በጣም እናመሰግናለን ምናምን ብለው መልእክት ልኮውልኛ አስታውሳለሁ። እና ላደረጋችሁት ነገር ሁሉ በጣም ከልብ ነው የምናመሰግነው። ያው እኛ እንደ ቀላል የምናየው ነገር ሼር ማድረጉም ላይክ ማድረጉም ሪፖስት ማድረጉም፣ እንደዚህ አይነት ቁም ነገር በሰብአዊነት ዙሪያ ላይ እንደዚህ አይነት አሳዛኝ ነገሮች ሲኖሩ ትኩረት አድርገን መስራት ይኖርብናል። የሚያጸድቀንም እሱ ነው። የእኛ አንዲት ሼር ኦር የኛ አንዲት ሪፖስት ኦር የኛ አንዲት ዲዩት ምናልባት የዛን ሰው ህይወት ልትታደግ ትችላለች። እኛ ምክንያት እየሆንን ነው ማለት ነው። ገብታችኋል አደለ? ለእኛ ምንም ላይመስለን ይችላል ግን እንደዚህ አይነት ልብ የሚሰብሩ አሳዛኝ ቅስም የሚሰብሩ ነገሮችን ስናይ እኛ ሼር ባደረግን ቁጥር ሪፖስት ባደረግን ቁጥር ወይም ዲዩት ባደረግነው ቁጥር ወደ ሰዎች የመድረስ እድል አለው። እኔ እንኳን በገንዘብ የመርዳት አቅም ባይኖረኝ፣ ነገር ግን በገንዘብ መርዳት ለሚችሉ ሰዎች እንዲደርስ እያደረግኩ ነው። አስተዋጽኦ እያደረግኩ ነው። ዛት ሜንስ በተዘዋዋሪ እኔም አግዣለሁ ማለት ነው። እኔም አስተዋጽኦ አለበት ማለት ነው። በዚህ ደረጃ ነው ልንረዳው የሚገባል። ገባቸው አይደለም